ሳምንት አዊን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እንድትከታተሉ ግብዣችን ነው። አሁን ምገኘው ዛሬም ከሀረር እናት ጋር ያለኝ ቆይታ አላበቃምና እዛው ነኝ። ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ። እናንተ ተመልካቾቼ ብቻ ውሎ አዳርን ምርጫችሁ አድርጉ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ፍቃዱ አሰፋ አብረናችሁ ነን። አብረንን ነው ወደእንዛዚዝን ስለምሄሽ እዚህን ጌጣጌጦችን አየሁኝና ደግሞ ተመልሼ ወደዚያ ወደ ስራው ልገባ አሉ ሴት ስለሆነ ግዴታችን ነው ያለን ግዴታችን ነው። ታግዣለች ሞያ ልትማር ሞያ ለመማር ስለመጣሽ አንዳንድ ነገር ለማየት ወደዚያ ስለምንሄድ አሁን ልብሳችን ቀይረን ወደ ስራችን እንግዲህ ተመልካቾች፣ አሁን ያለሁት ሀረር ቱንግ ሰፈር ነው ማለት ነው። እልክልኛለሁ አስካለ፣ የት አለሽ? ድስቱን ጥዬ አለው ምንድን ማ አምጪ አልሽኝ? አጥንቱን አምጪልን። ዛሬ አብሽ ወጥ ነው የምንሰራው የታጠመዛጋ አለ አጥንት ቀጥታ ውስጡ ነው የምንጨምረው። ፈልቱ አልጨምሪበት እሳትሽ ኃይለኛ ነው ደግሞ እንግዲህ አጥንት ገባ። አጥንቱ ደግሞ የገባው አጥንት የተለየ ነው እ ምንድነ ማመጣው ደግሞ ይ ትንሽ ይሄ ይበልና ያቺ መላስና ጨወራውን ታመጭልኛለሽ ትንሽ ሁን ሞ ጭልበል

ይሄ ቀነዋ ይባላል። ወጡ ነው የሚያጣፍጠዋል፣ ያሸተዋል። ቆንጆ ጣዕም አለው። እዚህ አካባቢ ንፋስ ስላለ እንዳላራግበውም በጣም ከሰሉን እያንበለበለው ነው ያለው። ራሱ ዘይት አይገባ አጥንቱ ራሱ ቅባት ቅባት አለው። ስለዚህ ምንም ተጨማሪ ዘይት አስፈልገው። ሁል ዘወትር ምንም የምንመገበው ነው። ሰርግ ጊዜም ሀዘን ጊዜም የማይቀር ነው። ብዙ ነገር ይገባበታል። ተመጣጣኝ ነገር ብዙ ነገር ውስጥ ይገባል። ኃይልና ሙቀት ሰጪ ሁሉ አለበት። ወደዚህ ሳቤት እኪ ምንድና ተጭ ባህሮ ባህሮ ባህሮ ባህሮ ሽንኩርት፣ ከዛ ነጭ ሽንኩርት አታቢበት። ግማሽ እሺ፣ ሌላ ላምጣ። ይበቃል እሱ። አዎ፣ ሽንኩርቱ፣ በርበሬው አብሹ። ወደዚህ አምጣ። ሽንኩርት ጨምሪበት። ሁሉንም ላርገው አዎ ድንብላል ደግሞ ዘጋለ ቅመም ቅመም በሬ አው ቅመሙ ደግሞ ድንብላል እንጂ ሌላ ነገር ቅመም አይገባበትም ስለዚህ ደግሞ እሱን ላምጣ አው ድንብላል ዘጋ ልጆቹን ጠይቃቸው ማንኪያ አንዳባ አምጪልን ቲማቲም ኑ አምጪ ይሄ ነው ድም ብላል አይደል? አዎ። ልክ ነኝ? አዎ። ይሄው ቲማቲም አበዛሁት? አይ ልክ ነው። ምላስና ጨጓራ አምጪ። መጣሽ። እናመሰግናለን። ረፍ እነዚህን ልመልሳቸው። መልሻቸው። ይሄ ደግሞ ጨጓራ ነው። ንረጠውባል የተዘጋጀ ስለሆነ ምላስ ነው እየገባበት ያለው ማለት ነው። የበሬ ምላስ አንድ ላይ ይፈላሉ። አዎ፣ እሺ። ሰደት ካጠገብሽ የጨረሻቸውን ቦታ እቃዎች ላንሳኔ። እሺ ገብተዋል የቀረ ነገር ይሄም የምን ላምጣ ጨው አሁን ነው የሚገባው ጨው እዚሁ አስገቢው ከዚህ ጋር አንኳሩ ምንም አይሆንም ይሟሟል በቃ አዎ ሰው ጨመርኩኝ። በመመላለስ ደከም ማልኩኝ። አንዱን ሳመጣ አንዱን ስመልስ፣ ምላምጣ ስጋ ስጋ ወደዚህ ወደዚህ ወደዚህ እኔ ተናነስኩት እንጂ። ያው እኔና እንችለን ብለን ትንሽ ይሁንልናል። እስቲ አሁን ደግሞ ሲፈቅድ ይፈላል። ትንሽ ነው የቀረው፣ ይደርሳል፣ ይፈላል። በዚህ ውስጥ ምን ምን ገባ ተመልካቾቼ? አጥንት፣ ስጋ፣ ምላስ፣ ጨጓራ፣ ሌላ ይረሳውታል በቃ ሶስቱ ገባ፣ ሶስቱ ገባ። እዚህ ውስጥ ደሞ አራት ነገር ገባ እስካሁን። እዚህ ውስጥ ደሞ ይሄው ለመግባት እየተጠባበቀ ያለው ባሮ ሽንኩርት፣ ነጭ ሽንኩርት፣ አብሽ፣ በርበሬ፣ ቲማቲም ቲማቲም፣ ጫው ጫው እና ድንብላ ድንብላል፣ ፍሬ ማለት ነው። ድንብላል ፍሬው ተፈጭቶ ማለት ነው። እሺ፣ አሁን ደሞ እዚህ ውስጥ እስቲ ገባ መጠበቅ ይሄ ተደበላልቋል። በቅቶታል። አደበላልቀው አንቺ እጅሽ ይቃው እንኳው እጅሽን እናየዋለን። እጅሽ ይጣፍጣል አይጣፍጥም? እናየዋለን። እሺ እንግዲህ እነዚህ ድብልቅልቅልቅ ብለው፣ ሽታው ግን እንዴት ደስ ይላል! አይደለ? ስትበይውማ ሌላ ነው እንዴ። ማአት ነገር ይሄ ሁሉ ነገር ገብቶበት ባይጣፍጥ ነው የሚገርመው። እንግዲህ ይሄ ሲፈላ ጠብቀሽ እዚህ ጋር ድብልቅልቅ ያሉትን እዚህ ውስጥ ትከቻለሽ ተብያለው። እያየሁት ነው እስካሁን አልፈላም። እንግዲህ ሲፈላ መጠበቅ ነው። ከዛ አንድ ላይ ትክትክ ይበል ብላለኝ። ግን እሳቱ አንስቼ ልቆስቁስ እንደ ከሰሉ በስል ይበል ብዬ አስቼ ቁስቁስ አደረኩት እኔማ የ ጉዴ ምድብ ፎጣዋን አቃጠልኩባት ጉዴ ተመልካች እ በዚህ በፎጣው በጋለው ያዝኩና ቁስቁስ ቁስ አደረኩት። ምድጃውንና ከሳ ጋር ሆና አየችኝ። ፎጣዬን ምን አደረግሽ በሳሽው አለችኝ። ይህንን ጨምሬ ሲፈላ ተብያለሁ። አሁን አንድ ላይ ይፈላል። ቀይ ስትመጣ የምታየው ነው። ጨምሬ ተብሏል። አንድ ላይ ይፈላል። እንግዲህ ስንት ነገር ነው እዚህ ውስጥ የገባው? አንድ ላይ ሲበስል ውጤቱ ምን እንደሚሆን ማየት ነው። ወይኔ እያየሹ ሲፈላ ንገሪን ተብዬ እየፈላ ጠፋች። እሷን እስቲ አየት አድርገው ዴ ፈላች ነው። ጨርቁ ነው ያጣሽው። ደረሰልሽ። እየበሰለ ነው ነው። እንግዲህ ይሄ የአብሽ ወጥ ሁሌም የሚሰራ ነው። ከምግቦች የምንመርጠው ምግብ ነው ቆንጆ ነው የጤንነትም ቆንጆ ነው ምላስ አለው ጨጓራ አለው የተመረጠ አጥንት አለው ቲማቲም አለው ተመጣጠን ነው ያለው ቲማቲም ባሮ ሽንኩርት ነጭ ሽንኩርት ቀይ ሽንኩርት አብሽ ምን የሌለው ነገር አለ አስማ ምንድን ነው ምንሰራው? አልሽኛው። ወቃሌም ወቃሌም ለኔ ለማሳየት ነው፣ ተመልካቾቼ እሱ አዘጋጅታ አዘጋጅታ አላት። ጭም ጭመቅበት፣ ለሆኔም ልጭመቅበት። ይኸኛው ደግሞ ድምብላልና ጥቁር አዝሙድ አንድ ላይ ተፈጨ። ይሄ ነገር እያየ ነው ምንም አይሆንም፣ ማለት ነው ኮንታክት ቃል በቃ፣ ይበስላል። ማውረድ ነው የቀረን፣ በቃ ይሄ። አዎ፣ እነዚህ ያለቁት ያለቁትን እናንሳቸው። በርበሬ ይጨመራል። አዎ፣ እሺ። አሁን ምን ላርገው? ታሽባለሽ፣ ወንድሽ ይሄን አድርሽ ልምጣ። አዎ። እና እንጀት አለ እዛ ጋ አንድ አባና፣ ቢላዋ አምጪልን። ቢላዋ ዋ የት ነበረ? ቅድም ቢላዋ አምጪ አልሽኝ አይደል? ቢላዋና አንጀቱ ነው አምጪ። እጄን ታጥቤ ልምጣ። የታለቀው የሽኮ ቢላዋና አንጀቱ። ምነው ምነው፣ ልብሽ ምን ወሰደው? ደከመች አይደለ ደክሞች ነው ያለችኝ ብዬ ይሄን ነው ያልሽኝ? አዎ። ምነው ቆየሽ? ይሄን ሳወጣ የቱ ነው ብዬ ሲያሳዩኝ እኔ ሌላ ነገር እፈልጋለሁ። አዎ፣ ይሄ ነው ያው። ይኸውን የከብት አንጀት ነው። አዎ፣ የከብት አንጀት፣ የበሬ፣ የበሬ እንደ ተመልካቾችን ጨርቅ እኮ ነው የሚመስለው። አልቆለታል። ይኸው ወረቀት እኮ ሆኗል። አዎ፣ ታጥቦ ታጥቦ፣ ብዙ በብዙ ነገር ነው የሚታጠበው። በጣም በጣም መታጠብ አለበት። ተገልብጦ ይታጠባል። አዎ፣ ይሄ ነው ያው። ላዩ ይታጠባል ተመልሰሽ ደግሞ ትነፊዋለሽ፣ ነፍተሽው ትሰቅይዋለሽ እንዲደርቅ። አዎ እንዲህ እንዲህ፣ እንደታጠበ ከሰቀልሽው እንደዚህ አይሆንም፣ ይጠባበቃል። አሁን ይሄ ከዚህ ላይ ለዚህች የምትሆን እየቆረጥሽ አንድ እናት ለምትፈልገው ነገር ይሄን አዘጋጅተሽ አስቀምጣ፣ እየቆረጥሽ እየቆረጥሽ ትወስዳለሽ። እየቆረጥ እቻው ጫፍ አቺ ታንድ ጫፍ አግኝጫለ አሁን እንደዛ እናደርጋለን ያንን መጀመሪያ እሺ እሺን ታጥበሽ መጣሻለ አይደለ ይሄን ከበርበሬው ጋር በጀል አደባልቀው። አዎ አደባልቀው፣ ዝም ብለሽ ስጋ አይደለም፣ ለስላሳ ስጋ መሆን አለበት። አውቶሎሚ የሚበስል ማለት ነው። ለምን በእሳት ነው የምናበስለው። እንግዲህ አሁን የመጡት ሁሉ ተደበላለቁ። እንደዚህ ተደርገው ከዚህ በኋላ ምንድን ነው የሚሆኑት? አሁን እዚህ ውስጥ በቃ እንጨምረዋለን ማለት ነው። አሁን እቆርጥልሽና እንዳባሳይሻለሁ። ያው እንደዚህ አድርገሽ እንዲልክ፣ እንደዚህ አድርገሽ ነው የምትሰሪው። እንዲ እቆርጥልሻለሁ ማለት ነው ይሄንን አሁን አንቺ ትከቻለሽ። እንዴት ይገባል? አሳይሻለሁ። በቃ ይሄ ምንም አይሆንም ይቀመጣል። ጌታ ልጅ ተቆረጠችው እቺ ተቻች እንዲህ እንዴ አድርገሽ እንዲህ መክታል። እንዴት ትከቻለሽ ግን ወደዛ እነቱ ምን አይነት ልቅ እየቀደም ሽ ወደዛ ግን አልገፋም ማለ ለምን መጀመሪያ ይከተሽ አይደል? ወደዛ ከተሽ ይገባ። የበሬ አንጀት ውስጥ ታጥቦ እንደዚህ ወረቀት መስሎ እየተንቆሻ ቆሻን ያለው እዚህ ውስጥ ስጋዎቹ በብዙ ነገር ታሽተዋል። እሱ ውስጥ እየተገፋ እየተገፋ እንደና ቃስ ብላ እየገፋች እየገፋች ትከታለች። ከታ መጨረስ አለባት። ከዛውን እንግዲህ ስራ ሁሉም አድካሚ ነው። በዛ በኩል ጨምሪ ምን አለፋሽ እዛ መግፋት እንደኔ ተቸገሪ። እንግዲህ ተመልካቾቼ እኔ ጨመርኩኝ። በዚህ ጋር አልሄድም አለ እሷ በጣም ፈጥናለች። በዛ በኩል ደግሞ አዙሪ አዙሪና ባልገባ በኩል እያለችኝ ነው። እንግዲህ እሷ ብዙ የሰራችዋለን ይህን ለማሳየት ነው እንደዚህ ያደረገችው። እኔ ደግሞ ብዙ ገፍቶ መጨመር አልቻልኩኝም። ልቆርጠው ስል አይቆረጥም አለች። ጨመርሽው መጨረስ ግድ ይላል። ለሴት ልጅ ሰርግ ጊዜ ይሄ ይደረጋል ማለት ነው። ብድር ነው የሚሰራው። አየህ ያው በቃ አለቀለት ማለት ነው። ይሄንን ይመስላል። ወቃሊ ማለት ይሄ ነው። ያው ይሄው የኔም ቢያለ እኔ ቀር እኔ ላግዝሽ እሷ ጨርሳ ቋጠረቻት። በጨርሰሽ አስገቢ እኔ የምላክ እዚህ ውስጥ እቺን ነገር ለመልሳታ እንደተበላሽ ሰራተኞችን መልሻት እና ያንን ይህን ነገር ላውርደው፣ ምን አውር እና እሳቱን ብትወስጅብን፣ ወደዛ ቆንጆ ነው፣ እንጠፍጠዋለን እንቀምሰዋለና እዚ በዚህ መልኩ በስሏል ማለት ነው። ድንችም ጨምር የበታል ድንችም አሁን ምንድን ነው ማረገው? አሁን እንከታለን። እንጨት አምጪ እንጨት አምጣና እንግዲህ፣ ይሄ ምንድን ነው የተባለው? ወቃሊ ወቃሊ። አንዳንዱ ይችለዋል። ያው ዙሪያ ሁሉ ይሄ ሁሉ አሃ፣ ለማን ነው የተሰራ? አ ታዲያ እዛ ጋር ምን ጠቀጥቀው ምን ሆነን ነው? ጠቅጠቅ ሲል ቆንጆ ነው። በት ስጋው ተከትፎ እንደዛ ጨርቅ በሚመስለው ታጥቦ ተዘጋጅቶ በተቀመጠው አንጀት ውስጥ ገብቶ ሌላ መልኩን ቀይሮ ምን እንደሚመስል እንግዲህ ያው እንግዲህ ማብሰል ነው፣ ማንደድ ነው። ይበስላል። ከዛ ወዲህ ሲበስል የፈለገ ሰው በሌላ ማመጋበግ የሚመገበዋል። ሁለተኛ ይሄ ራሱ እንደ ቋንጣ ደርቆ ሲበስል እንደዚህ ቅንጥስ ቅንጥስ እየተደረገ ይበላል። ንፋሱ እንዳያቀጣጥልሽ ትንሽ ወደ አንቺ እንዳይመጣ እኔ የሞላሁት ይለያል አይደል ንፋሱ እኮ ወደዚህ ነው አረ እንዳይበላ ነሳቱ ግን እረ ጉዴ እንዴት እንመልሰዋለን ታዲያ እንግዲህ እንደዚህ ተደርጎ እስቲ በስል ድረስና፣ ይሄ ተንቃቅቶ እራሱ ተንጠባጥቦ ቀስ እያለ እስቲ ደርቅ ድረስ እንደዚህ ይጠበቃል። ስለዚህ ንፋስም ስላለው ንፋሱ ወዲህ ወዲህ እያደረገው ነው። ግን በዚህ መልኩ ነው በስሎ የሚወጣው ማለት ነው። ምንድን ያልሽው ምግቡ ስሙ? ወቃሊም። ወቃሊም እና ረጅም ጊዜ ቆያለ መብሰል ይሄ እስቲ በስል ሰትሰዓት ይፈልጋል። ውስጡ እርጥብ ስለሆነ ስጋ ጥሬ ይሆናል፣ ጥሬ ይሆናል በጭሱ አሁን ቀስ እያለ ሰዓቱ ትንሽ ተለብልቦበት በጭሱ ቀስ እያለ ከስ እያለ ድረቅ ይሆናል። ያው ሙቀት ግን መጥቶለታል። ይሄ ግን ከፍታው ወዲ አላነሰው? አዎ ስልሽ እንዳይለበለብ አሁን፣ እሳቱ በደንብ እሱን ከነካው ይፈነዳል። ለዛ ቀስ ብሎ ርቆ ነው ሙቀት እንደዚህ ነው። አዎ፣ ቀስ ብሎ ቀስ ብሎ ሲሆን እንጂ ብዙ ሙቀት ከነካው እንግዲያው ይበላሻል። ውጭ ብለን እንጠብቀው እንግዲያው ይበላሻል። ውቃሊም በቀላል አትበስልም። እንግዲህ እንደዚህ በሙቀት ቀስ እያለች ተለብልባ ነው የምትበስለው። መጠበቅ ነው። ይህንን ሰርግ ሴስ እድሪ ወቃሊምን የሚንከባከብልሽ ሰው በጣም የሚወድሽ ሰው ነው። ይሄ ወቃሊም አሁን ስሰሪ ሴት ድሪ ግዴታ ያስፈልግሻል። እኔ ገበታ የሚባል የምትወስጁ በዚህ ነው መጨረሻ ላዩ፣ በዚህ ዘግተሹ ነው ወደዛ የምትወስጁ። ይህንን እንደዚህ ቁጭ ብሎ የሚያደርቅልሽ ሰው ጭፍ ሞሻ ይባላል። ወቃሊም ጭፍ ናሻና ይባላል። ወቃሊም ጭፍና ሻናሚ ሲባል የሰራሽውን እና ወቃሊም ጭፍ ማድረግ ማብሰል ማለት ነው። ያው ስለዚህ ቁጭ ብሎ ይሄንን የሚጠብቅ ሰው ሰው በጣም ቤተሰብሽ ወይ ጓደኛሽ ይሆናል ወይ ቤተሰብ ይሆናል። ላንቺ የሚቆጭና የሚወድሽ ሰው ነው። በቃ ጊዜ ስለሚወስድ ተመልካቾቼ፣ ጊዜ ስለበት ከፍተኛ የሆነ ጊዜ ስለሚወስድ እኔ እንደዚህ እንዳልል እየሞቀኝ አቃጥሎኛል። ጊዜ ወስዶ ቀስ እያለ ስለሚበስል እያነደደ እሳቱን እየገመተ ይሄ መብሰሉን መንቃቃቱን የሚጠብቅ ሰው ጥሎ መሄድ አይቻልም፣ እና የሚወድሽ ሰው የሚያከብርሽ ሰው ያንቺ የቅርቡ ሰው የሆነ ሰው ነው። ለማንም ሰው ወቃሌ እንደዚህ ሲበስል ጥለሽ አሰጭም ነው ምትለኝ አለ። ጊዜ ትዕግስት ይጠይቃል፣ ትዕግስት ይፈልጋል። ቶሎ ቢቸኩል ሰው ለብለብ አረገዋለሁ ብሎ ወይ ይቃጠላል፣ ወይ ይፈነዳል፣ ሆኖ ይፈነዳል። ሰዓት አሁን ይሄንን አንስተሽ አሁን ወደዛ አረጋለሁ ብትይ ተወሰነ ሰዓት አሁን እዚህ ጋር ይዳርዳሩ ተጠብሶ ላይ ከዛ በኋላ ደግሞ ወደዚህ ሲጠጋ ይፈነዳል። ስጋው ተበተነ ማለት ነው። ያው ወቃሊ መሆኑ ቀረ ማለት ነው። ዲው ሲበተን መብላታት ይችላል። ከዛ ስለዚህ ትዕግስት ይጠይቃል። ቀስ እያሉ እያበሰሉ መጠቀም ነው ከፈለግሽ ምን በዚህም ላይ ጠብሳሽ ትመገቢያለሽ። እንግዲህ ተመልካቾቼ ምን አይነት ትዕግስት እንደሚጠይቅ ነው። ለነገሩ የሁሉም ስራ ትዕግስት አለው፣ ትዕግስት የሚጠይቅ ስራ ነው። ዝም ብሎ ቸብ ቸብ ተደርጎ የሚሰራ ስራ የለም። ግን ይሄ ደግሞ ከሌላ ስራዎች ጠንከር የሚለው መጠቅጠቆ መብላቱ ከትፎ ማደባለቁ እንዳለ ሆኖ፣ እንደዚህም ጠብቆ ማብሰል ራሱ ከፍተኛ ትዕግስት ነው የሚጠይቀው። መንቀቃት አለበት። በርቀት ላይ ወይኔ ወደ ላይ መጣልሽ ስለዚህ እኛም በትዕግስት እስኪበስል ድረስ እንጠብቃለን ማለት ነው። በጣም ጥሩ። እንግዲህ ቃስ ብሎ ሲሰራ መከራ፣ ሲበስልም በትዕግስት ጠብቆ ነው። መብላቷ ብቻ ነው ፍጥነት መጠየቀው እንጂ ስራት ተለፍቶበት ጣፍጣል። ለሚበላ ሰው ፈጠን ናት፣ ሰው ለሚሰራ ሰው ነው የሚዘገየው። የቀነሰበት ቦታ ታደርገውና ያ ያልበሰለውን ደግሞ እሳት ያለበት ቦታ ታደርጊያለሽ። እያቀያየርሽ እንደዚህ ጥዶ መተው የለም። እንደዚህ ቦታ እየቀየርሽ እያቀያየርሽ ታበስዋለሽ። እንግዲህ እዚህ ሀረር መጥቼ የሀረር እናት ያላሳየችኝ ነገር የለም። በጠቀም የሚጠባበሱ የሚሰሩ ያብሽ ወጡ ሁሉን ነገር አይቻለሁ። እንግዲህ ሁሉም ትግስት ይጠይቃል። በተዘዋወርኩበት ቦታ ሁሉም የየራሳቸው ሙያ የየራሳቸው ባህል ከአለባበስ ከአጋጌጥ ጀምሮ አላቸውና፣ ኢትዮጵያዊነት ራሱ ኩራት ነው። በቃ የተለያየ ከለር ነው ያለን የተለያየ አመጋገብ፣ የተለያየ አለባበስ፣ የተለያየ አጋጌጥ እና ውብ ናት ኢትዮጵያ፣ ብዙ ነገር አቅፋ ያዘች። እንግዲህ ተመልካቾቼ ወቃሊም በዚህ መልኩ እንደዚህ ይበስላል። እናትም እሳቱን ፍሙም አይጠፋም፣ ቀስ እያለ በደንብ እያደረቀ ይለበልበዋል። በዚህ መልኩ ነው የሚበስለው። ከዛ እያገላበጠች ከመብሰሉን ካረጋገጠች በኋላ ወጥቶ ይበላል ማለት ነው። አሁን ረዥም ሰዓት ቆይቷል። ሁሉን ተገለባብጦ ተሞክሯል። እንዳይቀዘቅዝ ፍሙ በዚህ መልኩ ይለበልበውና ያበስለዋል ማለት ነው። እንግዲህ ከዚህ በኋላ ደግሞ ቀደም ሲል የአብሽ ወጥ ሰርተናል። አሁን ወቃሊም ነው አንድ ላይ እንዴት ይበላሉ? የሚለውን ደግሞ አብረን የደከምንበትን ማየት ይሆናል ማለት ነው። ከውሎ አዳር ጋር አሁንም አብራችሁ ነው። አስካለ እንጀራውን አምጪው። እንደ ባህላችን ያው እዚህ ውስጥ ፈትታሽ ጨምሪ። እንጀራችን አፍለኛ ነው። ገለማሙ ይባላል ይሄ ስሩ እንዲጠቆሩ ሲሆን ገለማሙ ገለማሙ ሐልባ ይባላል እንደዚህ ነው መሆን ያለበት ትንንሽ ናት እንጀራው ደስ ይላቸዋል ይህንን መብላት ደስ ይለናል ሁላችን ምንድነው ስሙ የቦካ ደግሞ ብዙ አንጠቀሙ አፍለኛ ነው እንጀራው በዚህ መልኩ እንደዚህ ከጀርባው ጥቁር ነው እንደዚህ ቡኒ ሆኖ ተለብልበዋል ምንድነው የሚባለው አይደል ገለማሙ ገለማሙ አፍለኛ ነው። እንደዚህ ነው የሚፈለገው። ደሞ ትንንሽ ናት። እዚህ ላይ ልቆራርስ ወይስ? እንደዚህ አድርጊው። እሺ፣ ከዛስ አሁን ምን ጨመር ጨመር ይበጣ? አንድ አባ እንቀምሳለና። እሺ፣ ያው እንከን ወስደሽ ወጥ ወጡን ይጨምርልን እስቲ። እንግዲህ የተሰራችው ሙያችን ምንድናት የምትለውን ለመቅመስ ነው። የአብሽ ወጡ በዚህ መልኩ ነው ያበቃው። ወጥ መጀመሪያው ወጡ መረቁን ማለት ነው። መረቅ መረኹ ልበት መረኹ። የእሺ ቢባ ሽታው በጣም ነው ደስ የሚለው። አብሽ አብሽ ነው የሚለው። ልጨምራ ሆነ ጨምር ይህ እራሳ አህ በደንብ ተርሶ ነው የሚበላው። አህ በደንብ ተርሶ ነው ስጋ ምላስናት። እቺ አይሽ አንቺ ለየሽ። ድንቹም እንደዚህ ሙሉ ነው የገባው። ተመቃቾችና እችት ጨጓራዋ ወጣች። የተደከመበት አብሽ ወጥ በአፈለኛ እንጀራ ለመብል ሲቀርብ በዚህ መልኩ በገበቴ ላይ አምሮ ቀርቧል። እንግዲህ ከዚህ በኋላ ይበላል። ደግሞ ድንቹ ተስተካክሎ እኩል ሰዓት ገብቶ እነዚህ መብሰላቸው ሲረጋገጥ ነው የሚገባው። ድንቹ በስሏል። ስጋ ከበሰለ በኋላ ነው ድንቹ የሚገባው። አዎ ጨጓራው በስሏል። ለምን ቀድሞ ከነሱ እኩል ከገባ ይቦካል። ስለዚህ አብሽ አብሽ ነው የሚለው። ሽታው ራሱ ስጋው ደግሞ ውስጥ ያሳየኝ፣ እንደዚህ ምላሱ እንደዚህ ትልቅ ሆኖ ነው የሚገባው ራሱ ሲገባ ይኸው ጥሩ ነው። ሙያችን ቀመሽ ጨውም ነው። ቆንጆ ነው። ሀሪፍ ሰርተሻል። ስለዚህ በመላላክ እንዲ ድክም ያልኩበት ደክመሽም አውቀሻ አውቀሻላ እውቀት ወስደሻል። ተመልካቾቼ እንደ ሌላ ቦታ ላይ ዛሬ ጭስ አፍኖኝ አይኔ ተጨናብሶ አልደከምኩም። ዛሬ በመመላለስ እንዲ ዲህ በማለት በማቅረብ በጣም ድክም ብያለሁኝ። ግን ያው የሰራ ነው ነገር አእምሮበት እንደዚህ ሲበላ ማየት ደግሞ እጅግ በጣም ደስ ይላል። እናመሰግናለሁ ስላሳየሽኝ ሙያ ይሄን እርቀት ተሻግረሽ መጥተሽ ሙያችን በጣም ደስ ይልናል። አይ ጎበዝ ነሽ፣ ሁሉ ነገርሽም ደስ የሚል ነው እንጂ ነው ለአንሳት አለው በዝግጅት ክፍሉ ስም ከልብ አመሰግናቸዋለሁ መላውን ቤተሰብ። እንግዲህ ለሳምንት ሌላ ቀጠሮ ያዙልኝ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ፍቃዱ አሰፋ፣ አብረናችሁ ነበር። የሳምንት ቀጠሮ ያዙልኝ። እኔ ደክሞኛል፣ ትንሽ አረፍ በላይ ያለው አንቺ አረፍ በይ። እስከዚያ መብራቱን ለጥፋለች መሰለኝ። እንዳትቀሰቀሽኝ። ይኝ ተኝ ችግር የለም።